ከነ ማስረጃው ነው የምናገረው ምናገረው ማኛ ዮኒ ማኛ ከኪሶ አውጥቶ ኦርቶዶክስን ለማሰደብ ሙስሊምን ለማሰደብ እንትን ለማሰደብ ብለው ማለት አይችሉም። ሳሳድ የነበረው እኔ በጌታ ያሉትን ነበር ፕሮቴስታንት ወንድምናቶቼን በጌታ ያሉትን ሳሳድ የነበርኩ ሰው ነኝ። ቪዲዮዎች አሉ እየፖሰቱ ያው አሳዳጅ ነበርኩ አሳዳጅ ነበርኩኝ ምን በጌታ ያሉትን ወንድምናቶቼን መጥቁሯ የሚባል ደግሞ ከሴጣን መጥቁሯ የሚባል ሌላ ምን እንደሆነ ልንገርሽ። የሚሉትን አንቺ በጌታ ስላለች ብዙ እንደዚህ አይነት ነገሮች ውስጥ መጥቁሯ የሚባለው ምንድን ነው? አንዷ ሴት ጋለሞታ ሴት ነው። እቺ ሴት በፀሐይ በጠራራ ፀሐይ ትሄድና ዛፍ ጥላ ስር ትተኛለች። ስትተኛ ጋኔል መጥቶ ይገናኛታል። ይገናኛትና ልጅ ይወለዳል። የሚወለደው ልጅ በጣም መቶ ስልሳ ክንድ ነው። መቶ ስልሳ ክንድ ሆኖ ከዛ ምን ያደርጋል መሰለሽ፣ ጭራ ያለው ቀንዶች ያሉት ቀንዶች ያለው ሰውዬ ነበረ። ከዛ ምን ያደርጋሉ አቡነ ተክለ ሃይማኖት እና ሌላ አንድ ላይ ሆነው ይህን ጸሎት ያደርጉለትና ይሄ ከተወለደ በኋላ ጸሎት ያደርጉለትና ምን ይሆናል? መነኩሴ ያደርጉታል። መልኩ ተቀይሮ ከቀንዱ በስተቀር ሌላ ነገሩ ቀልቶ ምን ያደርጋል የቤተክርስቲያን መነኩስ ሆኖ እየተማረ ቤተክርስቲያን አገልግሎ አሁን ገዳም ተሰርቶለታል። ታቦት ተቀርጦለታል ከአማኑኤል ጋር አንድ ላይ ሆኖ መጥቁሯ ተብሎ አሁን ተሰይሞለት በታቦት በየአመቱ ንግስ ይደረግለታል። ይሄ ተረትተረት ነው ያለው። ይሄን አይነት ሰይጣናዊ ስራ እየተሰራ የሚኖርበት እምነት ነው ይዘዋል። ሊክዱት የማይችል የጻፉት ገዳሙ እስካሁን ድረስ አለ። መጥቁሯ ይባላል። እግዚአብሔር አምላክ ያሳየሽ። በእግዚአብሔር ሲቀልዱበት ሲጫወቱበት፣ በእግዚአብሔር ስራ የሚኖሩ ናቸው። ብዙ ብዙ ብዙ ብዙ ብዙ የሚያስለቅስ በአርሴማ የምትባለው ባርባራ የምትባለው ስዕል ናት። አሁን ይቅርታ፣ የባርባራ ስዕል ነው አርሴማ አደለችም ተባለ። ይኸውላችሁ ስዕል እያሳዩ እንዴት እንደሚጫወቱባቸው

አርሴማ አርሴማ የተባለችው ባርባራ ናት። ለነገሩ በዚህ ደረጃ በዚህ ደረጃ ኦርቶዶክስን ተጫውተውባታል። ሞገሪያ ቤት አደረጓት፣ እጅግ በሚያሳዝን ሁኔታ ባርባራ ናት ተብሎ ደግሞ ሌላ ሰው መጥቶ ባርባራ ናት ይላሉ ይውላል። ለስዕል ምንም አቅም የሌለው ገዝተሽ ከቤትሽ ገዝተሽ በገንዘብሽ የገዛሽው ነገር ያድንሻል ብለው የሚያስተምሩ ሰዎች ናቸው። ሄደሽ ገበያ ላይ የምትገዢው ነው። በዚህ ያለ ኦርቶዶክስን አትፈጥዋታል። ለገንዘባቸው ሲሉ ለጥቅማቸው ሲሉ የክርስቶስን ኃያልነት ትተው ሰዎችን ጸድቀናቸው ጸድቀዋል ብለው አጭበርብረው ያመልኩባቸዋል። እና ይሄኛው ስዕል እንደ አምላክ አይደለም ይል ይህ አምልኮ ነው። ከኢየሱስ ክርስቶስ ውጭ የሚያድን ማንም እንደሌለ የናገረ መጽሐፍ በሱ ኃይል ነው የሚድነው። በሚዘገንን ሁኔታ ባርባራ ስዕሏ አርሴማ የነበረችው የግብፃ የእስራኤል አምላክ እጅግ በሚዘገንን ሁኔታ ኦርቶዶክስን እየተጫወቱባት ቤቷ ባዶ እየሆነ እያየሸው ነው። ወደ አርባ ሚሊየን ፕሮቴስታንት ሆኗል። በዚህ ተረት ተረት የተነሳ ሙሉ ሲያስቀድሱ፣ ሲዘምሩ፣ ምን ሲሉ የነበሩት ነው። ተነቅለው በሙሉ ጌታን ፍለጋ ያሉት። ማንን ነው የምናመልከው? በየቀኑ እየታሰበ የሚውለው ማን ነው? ማን ነው እውነት? አርሴማ ያላትን ክብር ኢየሱስ አለው። ኦርቶዶክሱ አሁን የመጣች ናት። አሁን አዲስ ናት። እሷ ደግሞ እሷ ያላት ግብር ጻድቅ ናት ተብላ ጻድቅ፣ ምድር ላይ ኢየሱስ ብቻ ነው ፍጹም ሰው ፍጹም አምላክ። አሌሉያ! እና በጣም በእውነት ልቤ እየደማ ነው። እግዚአብሔር አምላክ ለእኔ የገለጠው ለሌሎች ወንድም እናቶቼ እንዲገልጽ እፈልጋለሁ። በኢየሱስ ስትመላለሱ ሰላማችሁ ነው የሚመጣው። ወደ ሰው አትመለከቱ ወደ ሰው ሳይሆን ቀጥታ ወደ ክርስቶስ ነው የምትመለከት። የዛን መዳን ይገኛል። ወደ ሰው አልመለከትም። አሁን እኔ ወደ ነቢይ ብርቱካን አልመለከትም በጭራሽ። ጋለባሽ ነው በእሷ ውስጥ ያለው የክርስቶስን መንፈስ እንጂ እሷን አልከተ ማናችንም ማድረግ ያለሰው ያ ጌታ ኢየሱስ ክርስቶስን ግን የሚመለከት ሰው እውነትና መንገዱ ሕይወት የሆነውን ክርስቶስን የሚያይ ሰው የዘላለም ሕይወት ያለ ሰው ምንም አይነት ችግርና መከራ እንኳን በአንተ ላይ እንኳን ቢመጣ የሚያሰናክል ነገር የለም። ትክክል። ምክንያቱም ኢየሱስን ስለሆነ የምትከተለው። ስለዚህ ጌታ ኢየሱስ ክርስቶስን በመከተል መዳን ብቻ እንዳለ ካወቅን አሁን ችግሩ ምን መሰለ? ሃይማኖት የሚያድን ስለሚመስል እኮ ነው። አየት አሁን መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ስም ክርስቶስ ስለሆነ እሱም ብቻ ነው። መጽሐፍ ቅዱስኛ የነገረን እውነት የመጣው እዚህ ላይ ነው። ከእውነት ውጭ ከየት መጥቶ ተጽፎ፣ አርሴማ ትባል እንትና ትባል የተሰበሰቡት እንትኖች ከየት እንደመጡ እኔ አላቅም፣ ለምንስ እንደተፈለጉ እነሱንም አይገባኝም። ሳስበው ለምን ለምንድነው እውነተኛውን ትክክለኛውን የሚያድነውን ክርስቶስ ኢየሱስን ለምንድነው እኛ የማንከተለው? ለምንድነው ቀጣዮቹ የተፈለጉት? መላእክቶች ጋር እንኳን ስትመጣ መላእክትን እኛ ልናመልካቸው ልንሰግድላቸው በፍጹም አልተጠሩም። መጽሐፍ ቅዱስ ሲናገር መልአኩን ስለአንተ እልክ አለው ተብሏል። ሊያማልድህ አይደለም የሚላክል። ስለአንተ እልክ አለው ነው። መላላክ ብቻ ነው ስራቸው እንጂ እኔም ማዳን አይችሉም። ማርያም ጋር የተላከው መልአኩ ገብርኤል ነው። ለዳንኤል ጸሎት መልስ ይዞ የሄደው ሚካኤል ነው። መላእክቶች እንዳሉ መጽሐፍ ቅዱሳችን ውስጥ ይናገራል። እነዚህ ግን ስራቸው ማዳን አይደለም ማማለድ ስለኛ ሊያማልድ የሚችል በአብ ቀኝ የተቀመጠ ክርስቶስ ኢየሱስ ብቻ ነው። ታዲያ ኮ ሌሎች ከሆኑ የሚያማልዱ ለምን እነሱ ተጠሩ? ለምን ኢየሱስ ሞተ? ለምን ታዲያ ጌታ መጣ? ምንም እኮ ኢምፖርታንት አልነበረም ኢየሱስ መምጣቱ። አንድ ያ ልጁን ለምን ላከልን? ለኔና ለአንተ ምንድን ነው ጥቅሙ? ምንም ጥቅም የለውም። ገባ? ስለዚህ የዶክትሪን ስህተት አለ ብዬ ነው እኔ ማምነው። የዶክትሪን ስህተት አለ ምክንያቱም ኢየሱስ ክርስቶስ ብቻ ነው ብቻ ብቻውን አዳኝ የሆነው ጌታ። እሱም ብቻ በመከተል ነው መዳን ያለው እንጂ ስም በመከተል አለ። ኦርቶዶክስ መሆን አያድንም። ጴንጤ መሆን አያድንም። ድርጅት ናቸው እነዚህ። ስሞች ናቸው እነዚህ መንግስት እንዲያቀን የሚደረግበት አንደኛው ሲስተም ነው እንጂ ያድናል ተብሎ አይደለም። ስሙ አንድና አንድ እውነቱ ግን ክርስቶስ ኢየሱስን ተከትሎ ሰዎች በክርስቶስ ኢየሱስ ድነው ተጠምቀው ኢየሱስ ክርስቶስን በላያቸው ላይ አንግሰው እሱም ብቻ እንዲያመልኩት ነው የሚፈልጉት። እግዚአብሔር ቀናተኛ አምላክ ነው። ከእሱ ውጭ መመለክም አይፈልግም። ከእሱ ውጭም እንዲሰገድለት አይፈልግም። እግዚአብሔር ለምንድን ነው ወገኖቼ፣ ለምንድን ነው እሱ ቀጣዮቹን የምንቀበለው? ለምንድን ነው ቀጣዮቹን የምንከተላቸው እንዴ? ለምንድን ነው ልጆቻችንንስ? ወደዛኛው ዓለም ለወደ ጨለማ ለምድ የምንወስዳቸው? አሁን እኮ ብዙ ሰዎች ማርያም እያሉ ማርያም ብለው ሲሞቱ አዝናለሁ። ሰዎች ንስሐ ሳይገቡ፣ የክርስቶስም እኮ መዘግየቱ ምክንያት አንድም ብዙ ሰዎች ገና ያልዳኑ ሰዎች ስላሉ፣ ለዛ ነው የክርስቶስ መምጣት የዘገየበት ምክንያት፣ ገና የሚድኑ ህዝቦች ስላሉ አየ ለምንድን ነው ቀጣዮቹን የምናምናቸው? ለምንድን ነው ተቀጥያዎቹ ላይ አይናችንን የምናደርግ? ኦርቶዶክስ ወንድሞቼና እህቶቼ፣ እኔ ጥሪ ያቀርባለሁ ለእናንተ ዛሬ በፍቅር በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን ይሄንን ጌታን ይሄንን ኢየሱስ ክርስቶስን በቤተ ክርስቲያናችሁ ውስጥ አስተምሩት። ጌታ ኢየሱስ ክርስቶስን ግለጡት። በቃዳኝ ከኢየሱስ ውጭ እንደሌለ ልጆቹና ትውልዶቹ ይማሩ። በዚህ ሃይማኖት ስር ውስጥ ያሉ እውነትም መንገድም ክርስቶስ ነው የሚለውን ኦርቶዶክስ ቤተክርስቲያን ብቻውን ሱን ብቻ እንድታስተምር ፈልጋለሁ። ኦርቶዶክስ ትጥፋ አልልም። እኔ በመሰረቱ ትጥፋ ከሚሉትም ጎን አደለሁ እንድትጠፋም አልፈልግም። ምክንያቱም ሁላችንም የመጣ ነው ከኦርቶዶክስ ነው። ሁላችንም የመጣ ነው፣ ከዛ ነው። ስለ ጌታ ስብከት የሰማ ነው። ኢየሱስ ክርስቶስም የተሰበከልን ከዛ ነው የምናውቀው። ምንድን ነው ያኛው ቀጥታውኛ አሁንም ይሄንኑ ኢየሱስን እየሰበኩት እንዲቀጥሉ ነው። አሁን ተቀጣዮቹን እውነት ኢየሱስን ነገሩን ሲነግሩን፣ እውነቱን ስናይና እውነቱን ስናነብ እውነቱ ግን ማርጋና ያለው ብቻዬን ማድነው እኔ ብቻ ነኝ አለ ኢየሱስ፣ ከእኔ ውጪ መዳን የለም አለና መጽሐፍ ቅዱስ ነገረን። ኦኬ ለካ ያለው ይሄ ነው እንዴ! ኢየሱስ ብቻውን እንደ የሚያድነው አለና፣ ኢየሱስ የት ጋ ነው የሚሰበከው ብለን ወጣን፣ ሁላችንም ከዛ ቤት ገብቷቸዋል። ከዛ ወጣን ሁላችንም። እውነት ቢነገራቸው ግን እውነትን መስማት ክርስቶስ ኢየሱስ ብቻ አዳኝ እንደሆነ ሰዎች ቢመሰክሩ፣ ማንም ሰው እዛው ሆኖ ክርስቶስ ኢየሱስን መቀበል ይችላል። ማለት ከሲኦል እኛ ዋናው ታርጌታችን ምንድን ነው? እኔ ዛሬ ታርጌቴ ምንድን ነው? አንተን ከሲኦል ማትረፍ ነው አይደል? አንተን ከሲኦል ማዳን እኮ ነው። አንተ ስትድን ለምንድን ነው ታርጌቱ? እግዚአብሔር ብዙዎችን ከሲኦል እንድታድን ነው። ብዙዎችን ከሲኦል እንድትታደጋቸው ነው። ሌላ ትርጉም አይደለም እኛ ያለን። ስለዚህ እናንተም ይላል መጽሐፍ ቅዱስ ሲናገር፣ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አያችሁ፣ ምንድን ነው ያለው? እግዚአብሔር ቃል ሲናገር በልጁ በኢየሱስ ክርስቶስም የሚያምን የዘላለም ህይወት አለው አይፈረድበትም፣ ካላመነ ግን አሁን ተፈርዶበታል። እን እኔ ከሚፈረድብኝ ብዬ ነው ወደ ክርስቶስን ሰዎች ሲመሰክሩልኝ ስለ ኢየሱስ ክርስቶስ ወገኖች ሲነግሩኝ ኦኬ በጣም ነበር ማሾፈው። በጣም ነበር። እኔ እመሰክራለሁ፣ ምስክርነትም አለኝ። በነገራችን ላይ ለብዙ ሰዎች ሼር ሼር አድርጎ ምናልባት ታፕታፕ ነው የሚባለው እንደዛ የሚባለው መሰለኝ፣ እንደዛም አድርጉ። ብዙ ሰዎች ጋር ዛሬ ከኛ ጋር አብራችሁ እንድታመሹ እንድትቆዩ ፈልጋለሁ። ምክንያቱም ገና ዮኒ ንስሃ የሚገባበት ሰዓት አለው፣ ምስክርነት አለን፣ ብዙ ተአምራት የሚሆንበት ሰዓት ስላለው አብራችሁን ቆዩ። ዛሬ ከኛ ጋር ነው የምትቆዩት ማለት ነው። ለጥቂት አንዳንድ ነገሮች አሉኝ አሁን ወደ እንትኑ ብንሄድ ማለት ወደ አንቺ ጌታ እንዴት እንዳገኘሽ፣ ምን ያህል ጊዜም እንዳገለገልሽ፣ አንዳንድ ነገሮች ሌሎች የሚበረቱበትን ነገሮች ብንነጋገር ጥሩ ትምህርት ይሆናል ብዬ አስባለሁ። ምክንያቱም ማንኛውም ፕሮቴስታንት ሲመጣ ኢየሱስ ጌታ ነው ብለው የሚሰብከው ሌላ የሚሰብክ ነገር የለም። ስብከት ወንጌል በሙሉ ኢየሱስ ጌታ ነው። መጽሐፍ ቅዱሳዊ ነው። ከኪሱ አውጥቶ እንዲህ ነው እንዲህ ነው የሚልሽ የለም። ማንኛውንም ብታመጭው ያው በስጋ ሊደክም ይችላል እንጂ የኢየሱስ ክርስቶስ ጌትነትን ሙሉ በሙሉ ፕሮቴስታንት የሚያምንበት እና ጆንቺ ጌታ እንዴት አገኘሽ፣ ከዛ በኋላ ደግሞ እንዴት ኖርሽ፣ ምንድን ያጠነከረሽ ይህን ነገር ብትነግሪያቸው ሞር ያስተምራል ብዬ አስባለሁ ሌሎቹ እንዲጠነክሩበት ሌሎች ወደ ጌታ እንዲቀርቡበት እሱን እሱ ብታደረግልኝ። እሺ እየሱስ ስሙ ይባረግ። እኔ እንግዲህ ጌታን የተቀበልኩት ያገባሁት በ14 ዓመቴ ነው ያገባሁት። በጣም ልጆኜ ከእሱ ልጀምር ብዬ ነው እና የአምስት ልጆች ሴት ልጆች እናት ነኝ እና በልጅነት ያገባሁት ያገባት ኦልሞስት ልጆቼ እኩዮቼ ናቸው። ዛሬ እህቶቼ የሆነዋል እኔ ሳላረጅ እነሱ ቃየኔ እኩዮች ሆኑ እና ጌታ ኢየሱስ ክርስቶስን ልክ በዛ መሃል በሁለተኛዋ ልጄ አካባቢ ላይ ቦሌ ባፕቲስት ቤተክርስቲያን ውስጥ ፓስተር ብርሃኑ ይባላል ፓስተራችን እና እዛ ቸርች ላይ መጥተው ይነግሩኝ ነበረ ኢየሱስ ክርስቶስ አዳኝ እንደሆነ። እኔ ኦርቶዶክስ ነኝ፣ አባቴም ከኦርቶዶክስ ቤተሰብ ውስጥ ነው የመጣሁት። ስለዚህ ያው ማቀው አባቴም በጣም ቀዳሽ ነው። አባቴ ዳኛ ነው፣ የዳኛ ልጅ ነኝ። ግን ቤተክርስቲያን እምነቱን በጣም የሚወድ ቤተክርስቲያን ኦርቶዶክስን ቸርች ላይ በጣም እንትን የሚል ነው ድሮ እንኳን አባቴ ካርድ ሲባል ነው የሚል በጣም ባይብልንም በደንብ ጠንቅቆ ያውቃል። የኦርቶዶክስንም ቸርች ውስጥ ያለውንም ነገር በደንብ የሚያውቅ ሰው ነው። የተማረን ሰው ቢሆን ግን ያው እምነቱ ኦርቶዶክስ ነበር፣ እና ጌታ ኢየሱስ ክርስቶስ እንግዲህ እግዚአብሔርን ከዛ ኦርቶዶክስ ነበርኩ አጠቃላይ እና ሳገባ ራሱ በባንድ ነው ያገባሁት በዘፈን ነው ያገባሁት። ዘፋኝ ተጠርቶ ነው ያገባሁት። እንግዲህ ምስክርነቴም ብዙም እንደው እንዲህም ተናግሬው አልጨረስም። ዩቲዩብ ላይ ነው በደንብ የምናወራው እና ከቤታችን አራተኛ ልጅ ነኝ። እንግዲህ ከላይ አንድ ወንድም ትልቅ አለ፣ ከዛ ቀጥሎ አሉ። እኔ አራተኛ ነኝ። ማንም ልጅ ሳያገባ ነው ያገባሁት። ማንም ገና ማግባት የሚባል ነገር የለም። እና እግዚአብሔር አምላክ ያው ለዛሬ ስለጠራኝ ኢየሱስ ለአሁን ስለፈለገኝ ባጭሩ ያ ሆኗል እና ጌታን እንድቀበል አደረጉ ጀስት ግን ጌታን ተቀብዬ አንዴ በጌታ ነኝ አንዴ በራሴ ነኝ በሁለቱም ነበርኩ አንዴ በጌታ ነኝ ስፈልግ አንዴ ደግሞ በራሴ መሆን ሰው ነበርኩ ምክንያቱም አንዳንዴ ቸርች ሄዳለው አንዳንዴ ደግሞ በጣም አሾፋለው በጣም የምቀልደው በጴንጤ እንዴት ምናምን ገብቶኝ አይደለም ወይ ማርያም ገብታኝ ወይ ገብርኤል ገብቶኝ ወይ ኢየሱስ ገብቶኝ አይደለም። ዝም ብዬ ብቻ ሃይማኖተኛ ስለሆንኩኝ ነው። እና እንደዛ እየሆንኩኝ ቸርች ሄዳለሁኝ ምንም የለም። ጀስት አስተማሩኝ፣ ተጠመኩኝ። ተጠምቄም ግን መልሼ ክርስትና ልጆቼን አስነሳለው። እንደገና ደግሞ ስቆይ ደቡ መሀል ላይ ጴንጤ ሆናለው፣ አንዳንዴ ደግሞ እመለስና ደግሞ አሁንም እንደዛው እንደዚህ እያደረኩኝ እግዚአብሔር ቤት ሰነበትኩኝ። ጥምቀት ውሃ መወስጄ ነው የምነግርህ። ከዛ ከቆየው በኋላ ከእግዚአብሔር ብት እንደዚህ የሆንኩ እያለው ጌታ ኢየሱስ አንድ ቀን መጣና ወደኛ የሆን አጣብቂ ነገር ውስጥ ከተተን። ከዛ በዛ መሃል ጌታ ኢየሱስን መፈለግ ተጀመረ ማለት ነው ያሁኛ ሁሉም ሰው አጣብቂኙ ሲገባ ችግሩ ሲገባ ክርስቶስን ይፈልጋል በመጨረሻ ሰዓት እንኳን ጌታ ሆ ይላል ሰዎች አሳዳጅ ከርሞ ሆኖ ከርሞ ማለት ነው እና በኋላ እንደዚህም እያልኩኝ ቸርች መሄድ ጀመርኩኝ ጎስፕል ላይት ፓስተር አውሪያው ዳንኤል መኮንን ቸርች እዛ ሄጄ ጌታን ዝም እየሰማለሁ ምናምን እንደዚ እያልኩኝ እግዚአብሔር አምላክ መጨሩ ጌታ ይናገረኛል ከብዙዎች መሃል ጠራና አንቺ አንቺ ምናምን ይባል እኔ ለምላቸው አውቄ ሳሾፍባቸው፣ እዛ አዎ፣ አንቺ እኔ ያው የሰራዊት ጌታ እግዚአብሔር እንደዚህ ይልሻል፣ ጠቀምብሻለው፣ ባንቺ ሰራለው፣ እውር ባንቺ አበራለሁኝ፣ ሽባን አዘልላለው፣ የመወልዱ ይወልዳሉ ምናምን ሲሉኝ መጥተው ሲነግሩኝ፣ ይሄንን ፕሮፌሲ ሲነግሩኝ፣ ምን አደርጋለው ስቄ አሹፌባቸው፣ አሜን አልላቸው። ባይገርም ስቄ ነው ቁጭም ብለው ማለት ነው። ምክንያቱም በፍጹም እንደዚህ አይነት ነገር እውነት ነው ብዬ አላምንም። ሚገርመክ ታሪክ በኋላ ጌታ ኢየሱስ ክርስቶስ በቃ እንድያለ እንድያለ ራሱ እየፈለገኝ ስለመጣ አንዳንድ ነገሮች ቤት ውስጥ ተጀመረ። ጠላት ያው አንዳንድ ነገሮችን ጀመረ። እና ከዛ በኋላ ላይ እውነትም ወደ ክርስቶስ በኃይል መጠጋት ጀመርኩኝ። ኦኬ ነጭ ይምጣ ጥቁር ይምጣ አበሻ ይሁን የትም ዓለም ላይ ለእኔ መልእክት ሳይነገረኝ ያጉባኤ አይዘጋም አይዘጋም። ከዛ እግዚአብሔር ረዳኝና ቤቴ ላይ ፕሮግራም ጀመርኩኝ፣ ቤቴ ውስጥ። ከዛ ኢየሱስን መጸለይ ጀመርኩ። ጌታም በዚሁ አገኘኝ። ጌታም ማምለክ ጀመርኩኝ። የእውነት እግዚአብሔር ኃይል እና መንፈስ በዛች ቤት ውስጥ መምጣት ጀመረ። ብዙዎች እዚህ ምስክሮች አሉ። ቤቴ ውስጥ ጸሎት የጀመርኩኝ ጊዜ ሰማዩ ይሄ ኮርኒሱ ሩቅ ነው አይደል? ሰማዩ ቅርብ ነበር፣ ባይገርምክ፣ በጣም ቅርብ። ዝናብ ይዝነብ ብዬ ጸልዬ፣ አንድ ቀን እግዚአብሔር እንደዚህ አለኝ። እስኪ ዛሬ አልኩት ጌታን፣ እውነት አንተ እኔን የምትፈልገኝ ከሆነ እኔን የጠራኸኝ ከሆነ ኢየሱስ የምትባል አምላክ ካለግ ጥምቀት ነበር ቀኑ ትዝ ይለኛል። ሁለት ሺህ ሁለት ምናምን ይሆናል። እና እስኪ ዝናብ ዛሬ ይዝነብ፣ በደረቅ ጸሐይ ዝናብ ይዝነብ አልኩት እግዚአብሔርን። የፓስተር ሩይ ሚስት ገን የምትባለው ወደ ጌታ ሄዳለች። እሷም ነበረች አብረን እንጸልይ ነበር እንደዚህ ምናምን። የሚገርም ታሪክ ጌታ ኢየሱስ ምስክር ነው። ዝናብ ዘነበ። ዘነበ ስል ለሰከንዶች ዝናብ ዘነበ። ኦኬ፣ ጌታ ፈልጎኛል ማለት ነው። ይህን ያህል ተጠራጣሪ ነበርኩኝ ይህን ያህል ክርስቶስን ተጠራጣሪ ነበርኩ። እኔ ዛሬ ስለ ኢየሱስ ሲወራ ማለቅ ሰው ማስችለኝ ስለማቅ ነው። ጌታ እኔን እንዴት እንደጠራኝ እንዳዳነኝ። ከዛ ያልኩኝ ኢየሱስ ክርስቶስን እውነትም መኖሩን እያረጋገጥኩ መጣ። እውነትም ጌታ አዳኝ እንደሆነ እያወቅኩኝ መጣሁኝ። በዮቴ ውስጥም ጌታ መስራት ጀመረ ማለት ነው፣ በዛች በትንሽ ቤት ውስጥ ቦሌ ላይ መዓት ሰዎች ይመጣሉ፣ ቤቱ ተጠቅጥቆ። ሰኞ ሰኞ ነበር ፕሮግራሙ። ብዙ ሰዎች እዚህ ምስክሮች አሉ። ከዛ በኋላ ጌታ ኢየሱስ ክርስቶስን እዛ ቤት ውስጥ ተሰብስበን መጸለይ ጀመርን። እግዚአብሔር አምላክ ተአምራት ማድረግ ጀመረ በህይወቴ ውስጥ እውነትም። እኔም ከጌታ ጋራ በጣም ተጣበቅኩኝ። ከጌታ ጋራት ጌታ ማምለክ እግዚአብሔርን ኢየሱስ እውነት ማዳኝና ጌታ መሆኑን መከተል ጀመርኩኝ። ከዛ በቤታችን ውስጥ ጌታ ማምለክ ጸሎት ተጀመረ የማይመጣ ጌታ እንደዚህ ያለኝ ቤትሽን እንኳን የምቀይረው ታላላቆች ታናናሾች አንቺ ቤት ውስጥ መጥተው ነው አለኝ ዛሬ የምታውቋቸው ነገስታቶችን ማን ይዛች ቤት ውስጥ ያልመጣ ሰው የለም ዶክተር አብይ ብትሉ ማን ብትሉ ማን ብትሉ እዛ ቤት ውስጥ መጥተው ተንበርክከዋል ያች እዛች ቤት ውስጥ እዛ ቤት ውስጥ ጸልየዋል እነዚህ ሰዎች ከዛ እውነትም ኢየሱስ መጣ ፓስተር ዳንኤል ሐዋርያው ዳንኤል መኮንን ትልቁ በጣም የጎስፕል ላይት ፓስተር ቸርች ናች በጣም ማከብረው መወደው ፓስተር ነው ለእኔ እሱ የውሃ ጥምቀት የወሰድኩት በፓስተር ባፕቲስት ቸርች ፓስተር ብርሃኑ ነው ምናልባት ስናገር እንትን እንዳይልክ ፓስተር ብርሃኑ ማለት ነው እየሰማ ካለ በሱ ነው ግን በደንቦች ሁሉ የጥምቀቱ የወሰዱት ጌታን የተከተሉት በዛ ቤተክርስቲያን ውስጥ ነው፣ ሁሉም ማለት ነው። እሱም ራይ አየ። የሚገርም ምን አይነት ራይ አየ፣ እየፈለገኝ ነበርና